ለምንድን ነው የምንበሳቸው? ወንድሞቻችሁን ፍልስጢም ላይዋቸው፣ ቤት የላቸውም፣ ሚበላ የላቸውም፣ የሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም። ግን ከዚህም ጋር ወላሂ አላያችሁም፣ አልሐምዱልላህ ይህ አላህ ለኛ ያሻው ነው። ደስተኛ ናቸው። ለምን እንደሆነ ታውቃላችሁ? አላህ ስብሓነ ወተዓላ የዱኒያውን ሲወስድባቸው እዚህ ጋር ማማር ያለባትን ያቺ ብጣሽን ስጋ በኢማኑ ሞልቶ ማለት ነው። ነወራችሁ አሳመራችሁ። እኛ ዛሬ ያንን ኑርን ያጣን ያ ብርሃን ነው በውስጣችን የጠፋው። ያ ሲጠፋ ደግሞ ማለት ነው የሰው ልጅ ስብሓንላህ ያለውን ጸጋ ይረሳና ወደ ኩፍር ይሄዳል። አላህ ቀልባችንን በኢማን ይነውራት። በውስጣችን የጠፋውን ኢማን አላህ መልሶ ማለት እንደ ይስጠን። ስለዚህ ኸዋኒ ረሱል አለ ሰላቱ ወሰላም በመሳደባቸው ልባችን እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? አረ አይደለም። ፈሰቤሕ ቢሐምድ ረብከ ወኩን ምን ሳጅዲን። ተራዊ ላይ ቁጭ ብሎ ውቁ ቲክቶክ ምን ተባለ ዛሬ? ኧረ ያ ሐቢቢ ወኩን ምን ሳጅዲን እየተባለ ነው። ተነስተ ስገድ። ወኩን ምን ሳጅዲን ወአዕቡድ ረበከ ሐታ የእትየከ አልየቂን። ጌታ እንተ ገዛው አምልከው አላለም? አምልኮ ማለት ሰላት መስገድ፣ ጾም መጾም፣ ምናምን ምናምን አምልኮ ነው። መገዛት ማለት አላህ በሰራው ህግና ስርዓት ተፈጥሮዊ ዲል ላይ መኖር ማለት ነው። ስለዚህ ብዙም ይሳደባል። ነገ ብዙ ነገር ታያለ። ባይዘው እኛ እዚህ ችግር ያለውን ስለምናየ ነገ፣ ይኸውልህ ትንቢት አይደለም ምነገር፣ ነቢያዊ ትንቢት አይደለም ምነገር፣ ቀላል ፖለቲካል ሶሾ ፖለቲካል አናሊሲስ ነው ምነገር። ነገ የሚገርም ጠላቶችን በዓይነት ታያለህ። ትደነቃለውላ ትግር እንዲነን ትናምን ያምጥላል። አዎ ብዙ ማታውቀው ብዙ ነገር አለ ብሮ እና ከአንተ ምን ይጠበቃ መሰለ ዋዕ ቡድረበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው። ማለትም እኛ ተልኮ አለን፣ እሳት በተነሳ ቁጥር እሳት ስናጠፋ ቢዚ። ያንኑንም ሶስት ሰዎች ይበቃሉ። አንተ እኛ ትልቅ ሥራ አለብን፣ ሰውን የማዳን

የእሳቸው አባት ያጋጠማቸውን ይናገራሉ። አባቴ አንድ ዓመት አላህ ይማራቸው፣ አንድ ዓመት ሙሉ ኮማ ውስጥ ነበሩ ይላሉ። ልጆቻቸው እየተተካካን ቁርአን እንቀራላቸው ነበር። ምንም ነገር አያውቁም፣ ራሳቸውን ስተዋል። ቁርአን ስንሳሳት ይነቁና ያርሙናል ይላሉ። ሱብሓነ አላህ

ይሁን ይህ ቪዲዮ ብትመለከተው አጅር የምታገኝበት ሼር ብታደርገው አጅር የምትጨመርል የኸይር ሰላ ቪዲዮ ነው። ስለዚህ ፍቃደኛ ከሆንክ ቪዲዮውን በደንብ ሼር ታደርጓለ። ቤታችን ቁርአን ካልተቀራብ ስልቱ ቤታችን ሱረቱል በቀራ እንኳን ከተቀራበት ሸይጣን የማይገባበት ቤት ተብሎ የተነገረው ሱረቱል በቀራ የተቀራበት ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለን ያልገባንበት ቤት ምንም ይበላል ምንም ይኑር ከተማው ላይ አለ የሚባል ዜሮ ዜሮ መኪናዎችን እንያዝ። ላ ሰኪና አላ ሰጠ አላ ብዚክሪላህ ተጥመዒኑል ቁሉብ። አላህም በማስታወስ ከአላህ ጋር ካለን ግንኙነት እንጂ መረጋጋት የምንችለው ከሱ ከራቅን ሁለት ቅጣቶችን የዱንያም ቅጣቱ ታበላል

አላህ ስብሓነ ወተዓላ ላይ እምነታችን ምን ደረጃ ላይ ነው ያለው? ምድር ላይ አንዳችን ምን ትንቀሳቀስ ነገር የለችም፣ አላህ ብረዝቃት እንጂ። አላህ ወንጀልን የሚሸት በነበር ወንጀል ስንሰራ ከሰውነታችን በሽታ የሚወጣ በነበር። ከወንጀል ክርፋት የተነሳ አጠገቤ ሰው አይቀመጥም ነበር ይላሉ አብድ አሊም ሙሐዲስ። በቃ ሰው ሲገባው እዚህ ነው የሚደርሰው። አላሁማ ኢነከ አፉውን ቱሒቡል ዐፍወ ፋዕፉ ዐና። ካም ነገር ሼራ አይደረግም በእኛ ማህበረሰብ ስ ታውቃላችሁ። ጥሩ ነገር ሼር አይደረግም። ጥሩ ነገር ቶሎ አይሰራጭም። ስንቱ ሰው ሼር አይቶ ልታሳልፍ ነው ልታሳልፍ ላይክ ብሎ 30 ሺህ ሰዎች ሼር አድርገው ይህ ቪዲዮ ከደረሳችሁ ወላሂ ለዓዚም በጣም እድለኛ እንደሆናችሁ አውቁ። ይህን ይሄን እድል ደግሞ ሌሎች ወንድሞች እህቶች ጋር እንዲደርስ በቻላችሁት አቅም ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ የአጅሩ ተካፋይ ሆኑ። ትክክለኛ ሙእምን ከሆናችሁ አላህ ስብሓንሁ ወተዓላ ለእናንተ መለክታለው። አላህ ስብሓንሁ ወተዓላ በተከበረው ቁርአኑ እንዲህ አለ፣ ኢነ አላህ እሽተራ ምን አልሙእሚኒና አንፉሰሁም ወአምዋላሁም ቢአነ ለሁም ልጀና። አላህ ከምእመናን ነፍሶቻቸውንና ገንዘቦቻቸውን ለእነሱ ጀነት ያላቸው በመሆኑ ገዛቸው። ወንድም እህቶቼ ገንዘባችሁን ነፍሳችሁን በአላህ መንገድ ላይ ስታውጡና መስዋዕት ስታደረጉ አላህ ጀነት እንዳለላችሁ እየነገራችሁ ነው።